ለተሻለ ምግብና ለተሻለ ነገ እጅ ለእጅ እንያያዝ የዓለም የምግብ ድርጅት ፋኦ ሰማንያኛ ዓመት የምስረታ በዓል መሪ ቃል ነው። የተለያዩ ሀገራት መሪዎችና ተመራማሪዎችን ያስተናገደው ጉባኤው በዓለም አቀፍ ደረጃ አሳሳቢ የሆነውን የምግብ ፍላጎት ጉዳይ መስመር ለማስያዝ መክሯል። ባለፉት ዓመታት በግብርናው አመርቂ ሥራ ላስመዘገቡ ሀገራት ደግሞ ዕውቅናን ችሯል። የመድረኩ ተጋሪ የነበረችው ኢትዮጵያም የምግብ ሉዓላዊነትን በሀገር በቀል ዕውቀትና በራስ አቅም ለመሸፈን የሄደችበት ርቀት አንቱታንም ዕውቅ ጤናንም አስገኝቶላታል። በግሌ እንደ ኢትዮጵያ ቁርጠኛ መንግሥት ያለ አይቼ አላውቅም። አንድም ፕሮጀክት ለመስራት ከታቀደ ሳይተገበር እረፍት የለም። ለዚህም ኢትዮጵያ የእውቅና ሽልማት ሲሰጣት አይታችኋል የሚገባት ነው። እነ ጥቀስ ካለን እንኳን የአረንጓዴ አሻራ ኢኒሽቲቭ የአየር ንብረት ለውጥ ተጽዕኖን መከላከል የስንዴ ምርትና ሌሎች ግዙፍ ስራዎችን ስርዓተ ምግብን ወደፊት ለማራመድ በቁርጠኝነት ሰርታለች። ኢትዮጵያ በጣም ጥሩ ስራ እየሰራች ያለች በግብርናው በከተማ ልማቱ ጥሩ ስራ እየሰራች እንደሆነ ምሳሌ መሆን እንደምትችልና ልምድም ሄዳችሁ ብትቀስሙ የሚል ንግግሮች የተደመጡበትና ና እኛም ኢትዮጵያን ለማስተዋወቅ ጥሩ እድል ያገኘንበት ጊዜ ነው። በተለይ ትናንትና የአጠቃላይ በግብርናው የኢንቨስትመንት አማራጮች ላይ ፕሬዘንት ስናደርግ ከአፍሪካ ልማት ባንክ የተሰጠው ምስክርነት በተለይ ክቡር ጠቅላይ ሚኒስትራችን ካሉ አሉ ነው የተናገሩትን ይፈጽማሉ የሚል የምስክርነት ቃል ነበር ሲሰጡ የነበረውና ይሄ በአንድ በኩል አቅም ይሆናል። እኛ መንግስት ለውጭ ባለሀብቶች የፈጠረው ስነ ምህዳር ሀገሪቱ ካላት የሰው ኃይል መልካምድርና የአየር ንብረት ምቹነት ጋር ተዳምሮ ኢትዮጵያ ተመራጭ የኢንቨስትመንት መዳረሻ እየሆነች መጥታለች። ብዙዎቹ በተለይ 2017 ላይ ከኛ ጋር ኮሚኒኬት ማድረግ የጀመሩ ናቸው ኢትዮጵያ ውስጥ መጥተው ኢንቨስት ማድረግ የሚፈልጉ አንዳንድ የህግ ማዕቀፎች ለምሳሌ የኮንትራት ፋርሚንግ አዋጅ ካጸደቅም በኋላ በተለይ መሬት መውሰድ አይጠበቅባቸውም ካፒታልና ቴክኖሎጂ ይዘው መጥተው የሚፈልጉትን ነገር ማስመረት እንዲችሉ እድል ፈጥሯል አገር ውስጥ ያሉትን ባለሀብቶች ውጭም ያሉት ባለሀብቶች እንደዚህ አይነት አማራጮች ካሏችሁ እድል ካላችሁ መተን መስራት እንፈልጋለን የሚል በጣም ብዙዎች አሁን አፕላይ እያመለክታሉ ጥሩ መነሳሳትን ፈጥሯል ፍላጎቱ እጅግ በጣም ጨምሯል ኢትዮጵያ የተመለከትሽ እንደሆነ ምቹ ገበያ ናት በአህጉሪቱ ሁለተኛ የህዝብ ቁጥር ከ120 ሚሊዮን በላይ ህዝብ አላት በዚህም የውስጥ ግብይቷ ፍጹም አድጓል። እንዲሁም ባላት ግዙፍ የአየር መንገድ በኩል ደግሞ ከበርካታ የዓለም ሀገራት ጋር ግንኙነት አላት። በርካታ ህዝብ ይወጣል ይገባል። ኢትዮጵያ መላው የአፍሪካን ህዝብ አስተሳስራለች። ይህ ራሱን የቻለ ሌላ ገበያ ነው። ይህም ለልማት ይበልጥ ተመራጭ የሚያደርጋት ነው። እናም እኔ እንደማምነው በአየር ንብረት፣ በመሬት አቀማመጥ፣ በአቅም ለራሷ ለአፍሪካና ከዛም በላይ ሚኗ የጎላ ነው። ኢትዮጵያ በግብርናው ዘርፍ ያመጣችው ለውጥ የሚደነቅና አብሮ ለመስራት የሚጋብዝ መሆኑን ያነሱት ተወካዩ አፋራይ ዝሙዴ ከመንግስት ጋር ያለውን የቴክኒክ ድጋፍና ትብብርም አንስተዋል። በጣም ደስተኞች ነን። እዚህ ያለነውም ከኢትዮጵያ ህዝብና መንግስት ጋር ሆነን ያለንን ለማገዝ ነው። እንደምናውቀው የሰፊው ማህበረሰብ ህይወትም በግብርና ላይ የተመሰረተ እንደመሆኑ ግብርናና የምግብ ስርዓት ያላቸው ዋጋ ግልጽ ነው። እናም እዚህ እያየን ያለነው እያደገ ያለ ኢኮኖሚ ነው። ይህም ባለን የቴክኒክ አቅም እያገዝን ነው። አብረን ሆነን ኢንቨስትመንት ከከባቢ ጥበቃ ጋር በማጣጣም እየሰራን ነው። በሌላ በኩል መንግስት ለዘርፉ የሰጠውን ትኩረት የተመለከተው ዓለም አቀፉ ማህበረሰብ መሪዎችና ተመራማሪዎች የኢትዮጵያን ውጤታማ ተሞክሮ ለመደገፍ ይሁንታቸውን አሳይተዋል። ግብርናው ላይ ያለው መነሳሳት አሁን ስንዴ ላይ ያለንን በግሪን ሌጋሲያችን የተደረገውን ይህን ሁሉ ሲያዩ እውነትም የፖለቲካል ዊሊንግነስ አለ ግብርናውን ለመደገፍ አንዳንድ ቦታ ስታይ አሁን ግብርና የኢኮኖሚ የጀርባ አጥንት ነው እንደዚህ ነው ብለው ያቀርቡና ፕራክቲስ practice ስት ሄጂ አንላት ታገኙ ትችላለሽ። ኢትዮጵያ ውስጥ ግን እኛንም በጣም ያስደሰተን የእናንተ ፕራይም ሚኒስትር የሚናገሩትን ይፈጽማሉ የሚል ነው። ሁሉም ይትነስ የሚያደርጉት እና ግብርናው ላይ ጥሩ ሰፖርት አለ፣ መንግስት ይደግፈዋል፣ የፖለቲካል ኮሚትመንቱ አለ። ያ ከሆነ እኛ መተን ብንሰራ ብናግዝ የሚሉአሉ ና እንደው ጠቅለል ሳረገው በጣም ጥሩ ቆይታ ነው እያደረገን ያለ ነው። በጥቅሉ የጣሊያኑ መድረክ ኢትዮጵያ ለዓለም ልምዷን ያሳየችበት እንዲሁም ለስርዓተ ምግብ የሰጠችውን ትኩረት የገለጠ እንደነበር ተመላክቷል።